የአብይ አገዛዝ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን በህግ ሽፋን አስሮ እያሰቃየ በሚገኝበት ወቅት ለፍርድ ቤት ትዕዛዝ እንደማይገዛና ህግ እንደማያከብር ትላንት ማረጋገጠ። ፖሊስ አስራ አቅርብ የተባለውን የብልጽግና ማህበራዊ ሚዲያ ፈቀላጤዎች አንዱን ብቻ ሳይሆን ራሱም ፖሊስ ባለመቅረብ ለችሎት ያለውን ንቀት አሳይቷል። በአማራ ብሔር ተወላጅነታቸው በግፍ ከታሰሩት የህሊናና የፖለቲካ እስረኞች መካከል የምክር ቤት አባላቱ አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ስዩም ተሾመ የተባለ የብልጽግና ፓርቲ ማህበራዊ ሚዲያ ፈቀላጤ በዩቱብ ቻናል አማካኝነት በተደጋጋሚ ስማቸውን ማጥፋቱን መሰረት ማድረግ ለፍርድ ቤት አቤት ብለው ፖሊስ አስሮ እንዲያቀርበው ለአራተኛ ጊዜ ትእዛዝ የተሰጠ ቢሆንም ትላንት ግንቦት 6 ቀን 2017 ዓም ትእዛዝ የተሰጠው ፖሊስና ተጠቃሹ ግለሰብ ችሎት ሳይገኙ ቀርተዋል። ከችሎቱ አስቀድሞ በፍርድ ቤት ግቢ ውስጥ ይጎማለል የነበረው ስዩም ተሾመ ፖሊሶች አብረውት እንደነበሩና በኋላም ችሎቱ ሲጀመር ሁለቱም አለመቅረባቸው የፌዴራል ፖሊስ የሚባለው ለፍርድ ቤቱ ያለውን ንቀትና ፍርድ ቤቱ የእነሱ ጉዳይ አስፈጻሚ ካልሆነ በስተቀር ሕግ ማክበር እንዳልፈለጉ በግልጽ መታየቱ ራሳቸውን ትዝብት ላይ የሚጥል ችሎቱን ያዋረደ ተግባር መሆኑን ሂደቱን የተከታተለው አውሎክሰን አንድነት በላከው ዝርዝር ዘገባ ጠቅሷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የፌዴራል ፖሊስ ይዞ እንዲያቀርብ በሚል ለአራተኛ ጊዜ የሰጠውን ትዕዛዝ ተከትሎ በትላንትና ዕለት ግንቦት 6 ቀን 2017 ለአምስተኛ ጊዜ ይዞት ይቀርባል ሲባል በትላንትና ቀን 2017 ፖሊስ ጭምር ሳይቀርብ ቀርቷል። ችሎቱን ተከሳሾች ብቻ ሳይሆን አቀርባለሁ በሚል ትዕዛዝ ከፍርድ ቤት የተቀበለው ፌዴራል ፖሊስ ጭምር አለመቅረቡ በተከሳሾች ዘንድ ቅሬታ ያስነሳ ሲሆን ፍርድ ቤቱን ድርጊቱን በቸልታ ከማየት አልፎ ለመጨረሻ ጊዜ በሚል ከአሁን ቀደም ቀጠሮ ሰጥቶ የነበረው ፍርድ ቤት አክቲቪስት ስዩም ተሾመ ተይዞ እንዲቀርብ ማለት አየር ላይ ፖሊስ ጭምር ባልቀረበበት ችሎት ትዕዛዙን ያስፈጽማል አስሮ ያቀርባል የተባለው ፖሊስ በሌለበት ሁኔታ ትዕዛዝ መስጠቱ ችሎቱ ጭምር ራሱን አዋርዷል የሚለው አስተያየቶች ተከትለዋል። በእለቱ ትዕዛዝ ባለማክበር በችሎት ያልተገኘው የአገዛዙ ማህበራዊ ሚዲያ አፈቀላጤ ስዩም ተሾመም ሆነ የፌዴራል ፖሊስ ብቻ ሳይሆን ሌላ ትዕዛዝ የሰጡት ዳኞችም ራሳቸውና ፍትህን አዋርደዋል የሚል ቅሬታ መነሳቱ ታውቋል። የምክር ቤት አባሉ አቶ ክርስቲያን ታደለ ተከሳሽ ስዩም ተሾመ ከችሎት ውጭ በፍርድ ቤት ግቢ አይቼዋለሁ በማለት ለችሎቱ የገለጹ ሲሆን፣ ወደ ችሎት አለመግባቱ ለፍርድ ቤቱ ያለውን ንቀት ማሳያ መሆኑን ገልጸዋል። የምናገረው ለታሪክ እንዲመዘገብልኝ ነው በማለት የተናገሩት የምክር ቤት አባሉ ክርስቲያን ታደለ ፍትህ የጉልበት ሎሌ ሆናለች፣ ህግም የአቅመ ደካሞች መቅጫ ሆናለች ሲሉ አስተያየታቸውን ሰንተዋል። ዳኞችም አቅም ያለውን ለመቅጣት አቅም የላችሁም፣ ንግግሬን አቁም ካላችሁም አቆማለው፣ የማቆሙ ግን ህግና ስርዓትን ስለማከብር ነው በማለት ለፍርድ ቤቱ በግልጽ ተቃውሟቸውን አቅርበዋል። የተከበረው አቶ ዮሐንስ በኋለው በበኩላቸው ተከሳሹ አሁንም በግፍ የታሰሩ የአማራ ተወላጆች ሆኑ የፖለቲካና የህሊና እስረኞችን ስም እያጎደፈ ይገኛል በማለት በህገ መንግስቱ አንቀጽ 13 መሰረት ለሁላችንም ህግ እኩል እንዲከበር ነው የሚደነግገው። ያሉት አቶ ዮሐንስ አክቲቪስት የተባለው የብልጽግናው አፈ ቀላጤን ስዩም ተሾመ አይጠፋም ጠፋ ከተባለም በእርግጠኝነት በቤተ መንግስት ግቢ ነው የሚገኘው በማለት ያገዛዙ አክቲቪስት ያለውን ቅርበት ጭምር ገልጸዋል። መንግስት ስለጠላን እኛ ብቻን እንዴት ታስረን መቀመጥ ያለብን? ተከሳሹ ካሁን ቀደም በነበረበት ክስ ለሀያ ጊዜ ተጠርቶ ችሎት ባለመገኘት ብቻ ሳይሆን ዳኛ ካሁን በኋላ የኔ ጠላት ነው በማለት እምቢ ብሎ ነው የቀረ ነው ሲል ተናግሯል። እሺ ፖሊስስ እንዴት ይቀራል? ፍርድ ቤቱ እኮ ተንቋል። በማለት ፍርድ ቤቱ ለራሱ ሲል ሲል ጭምር እንዲሰራት ዮሐንስ ጠይቀዋል። የአገዛዙ ማህበራዊ ሚዲያ ፈቀላጤ ስርዓቱን ተማምኖ የስም ማጥፋቱን የገፋበት ቢሆንም የብያ አገዛዝ ራሱን ጭምር ያዋረደ ለይስሙላ እንኳን ሕግ የማክበር ፍላጎት እንደሌለው በችሎት የተረጋገጠ መሆኑን ከዚህ በኋላ ዳኞቹ የትኛውን ሕግ እናስከብራለን በሚል በበቀል በፈጠራ ክስ እስር ላይ የሚጉላሉትን የአማራ ብሔር ተወላጅ የሕሊናና የፖለቲካ እስረኞችን ሊፈርዱባቸው ነው በሚል ችሎቱን ተከትሎ በአካባቢው የነበረው አስተያየታቸውን ሲሰጡ ተስተውለዋል። ይህ በእንዲህ እንዳለ በትላንትና ሁለት በሶስት መዝገብ የተከሰው የአማራ ብሔር ተወላጅ የሊናና የፖለቲካ እስረኞች ቀርቦ የነበረ ሲሆን በናቶ ዮሐንስ በኋለው መዝገብ በነይርጋ ታደሰ መዝገብ ና ያሬድ ግርማ በተባሉት ሁለት የፖለቲካ እስረኞች መዝገብ አቃቤ ጋሉኝ ካላቸው ምስክሮች መካከል አንዱን በናቶ ዮሐንስ በኋለው ላይ ያስመሰከረ ሲሆን በነይርጋ ታደለ መዝገብም ተለዋጭ ቀጠሮ መሰጠቱን በነ ያሬድ ግርማ መዝገብ ለቀረባቸው የፈጠራ ክስ መከላከያ ምስክሮቻችሁን አቅርቡ በሚል ለሐምሌ 11 ቀን 2017 ተለዋጭ ቀጠሮ መሰጠቱ ታውቋል። አማራ ፋኖ ብሔር ኃይል በጎጃም ቀጠና ሀዲስ ዓለማየሁ ሰባተኛው ክፍለ ጦር በምስራቅ ጎጃም ዞን የምትገኘዋን የጁቤ ከተማን በወሰደው ጥቃት ለሰዓታት ተቆጣጥሮ የብልጽግና አመራሮችና በርካታ የነፍሶ ክፍ መሳሪያና ተተኳሽ መማረክ መቻሉን አስታውቋል። የምራፍ አኖ ብሔር ኃይል በጎጃም ቀጠና የተወሰዱ ወታደራዊ እርምጃዎችን አስታኮ ዛሬ ግንቦት ሰባት ቀን 2017 ባወጣው በዚሁ መግለጫ ሰባተኛው አዲስ ዓለማየሁ ክፍለ ጦር ባደረገው ጥምር የማጥቃት እርምጃ ከፍተኛ ጀብዱ መፈጸሙ ተጠቅሷል። በዚሁ ውጊያ መብረቁ ብርጌድ፣ አብራጅት ብርጌድ፣ አባይ ብርጌድ ሜትር ላጓሉ ብርጌድ እና ጥቁር አንበሳ ተወርዋሪ እንዲሁም ልዩ ኦፕሬሽን ቡድን የተሳተፉ ሲሆን የጁቤ ከተማ አንበር ከተማና ደን ቀበሌ ላይ በተለያዩ ሶስት ግንባሮች ውጊያ መካሄዱ ተጠቅሷል። በርከት ያለ ጠላት ኃይል የተደመሰሰ ሲሆን ሃያ ሰባት መቁሰላቸውን፣ ሶስት የብልጽግና አመራር ተማርከዋል። ስድስት ክላሽ እና ከሶስት ሺ ሁለት መቶ በላይ የክላሽ ጥይት አንድ ሺ ሁለት መቶ አምሳ የብሬን ጥይት የወገብ ትጥቆችና አንድ ስታር ሽጉጥ ገቢ መደረጋቸውን፣ ከዚህ በተጨማሪ አንበር ከተማ ላይም ድንገተኛ ጥቃት በብልጽግና ቢሮ ላይ መሰንዘሩ ቢሮውን ሲጠብቁ የነበሩ ጭምር የተደመስሱበት በዘሪውን 13 ፋኖ ባበለጸገው መሳሪያ የተወሰነ ዘረ ጥቃት መሆኑም ታውቋል። በሌላ ግንባር ጃዊ ከተማ ዛሬ ግንቦት 7 ቀን 2017 አራተኛው ክፍለ ጦር የነበልባሉ ነጋሽ ብርጌድ ከጠዋቱ 12 ሰዓት ወደ ጃሂማላ ከተማ ሰርገው በመግባት የሻለቃ አመራርን ጨምሮ በርካታ የጠላታ ልሙትና ቁስለኛ በማድረግ ድል መቀዳጀታቸው ተገልጿል። የቀኝ ጌታ ፍትሐ ንጉሴ ኢንጂነር ክበር ተመስገን ብርጌድም አንጀኔ ከተማ ላይ ወደ ደጋዳሞ ሬሽን ለማድረስ ሲንቀሳቀስ በነበ የነበረው የጠላት ስልጣን አስጠባቂ ጦር ላይ በደፈጣ በተሰነዘረ ጥቃት ጠላት ከፍተኛ ኪሳራ ማስተናገዱ ተገልጿል። በተመሳሳይ ተፈራ ዳምጤ የሁለተኛ ክፍለ ጦር ደጋዳሞት ብርጌድ ወደ ደጋዳሞት ከተማ የተንቀሳቀሰውን ጠላት በተጠና እርምጃ ሙትና ቁስለኛ ማድረጋቸው ተገልጿል። ይህ በእንዲህ እንዳለ በፋኖ ስም ሲዘርፉ በነበሩ ላይ ፋኖ እርምጃ መውሰዱም ታውቋል። በትላንትና ሁለት የአማራ ፋኖ ብሔራዊ ኃይል ጣና መብረቅ ብርጌድ የባህር ዳር ሻለቃ በበቂ መረጃ በተጠና መልኩ በፋኖ ስም ሲዘርፉና ሲያግቱ የነበሩ ግለሰቦች ላይ እርምጃ መውሰዱን አስታውቋል። ፋኖ ሀብታሙ የሱፍ የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ባወጣው በዚሁ መረጃ ከወደራ ሰሌዳ ቁጥር 2267 በሉ የተሰኘውን ተሽከርካሪ በመጠቀም አንደኛ ኃይሉ ተሰራ፣ ሁለተኛ ወቀ ታገኝ፣ ሶስተኛ ዋና ሳጅን ዮሐንስ በላቸው የተባለው ትላን ግንቦ 6 ቀን 2017 ከምሽቱ 12 ሰዓት ላይ ባህርዳር ከተማ መኮድ ጀርባ ልዩ ስሙ አግታጎጥ ዝርፊያ ሲፈጽሙ የነበሩ ግለሰቦች ላይ እርምጃ ተወስዶ ሁለቱ ሲያመልጡ አራቱ የተለያዩ መታወቂያዎችን በመያዝ ዝርፊያ ላይ ተሰማርተው እንደነበር ተገልጿል። ዋና ሳጅን ዮሐንስ በላቸው ጌታቸው አስማማው አለህኝ የወራሚት መታወቂያ የያዘ ኤርሚያስ መልካሙ ምናት መንጃ ፈቃዱ ታሳስ ሶስት የወጣ አንድ ኮፍ ማይካ ክላሽ አራት ካዝናና 240 ክላሽ ተተኳሽና የደረት ትጥቅ ከዘራፊዎቹ ላይ የተማረከ ሲሆን ዋና ሳጅን ዮሐንስ በላቸው በተሰነዘረው ጥቃት በወቅቱ መደምሰሱን፣ ለዝርፊያ ሲጠቀሙበት የነበረም ተሽከርካሪ በፋኖ ጥቃት ከጥቅም ውጭ መሆኑን ጠቅሰዋል። በቀጣይም በፋኖ ስም ዝርፊያ በሚያካሄዱ ግለሰቦች ላይ የተጠናከረ መረጃ በመያዝ እርምጃ መውሰዱን አጠናክሮ እንደሚቀጥል ፋኖ ሀብታሙ የሱፍ ማራፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ቃል አቀባይ አስታውቋል። ከወታደራዊ እንቅስቃሴዎች በተጨማሪ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛው በላይ ዘለቀ ክፍለ ጦር ደባጭ ቆቄ ብርጌድ ለወራት ያሰለጠናቸውን ኮማንዶዎች አስመርቋል። የፋኖ ኮማንዶዎች በነጻ ቀጠና በማሰልጠን ላይ የሚገኘ ፋኖ ኃይል የትግሉ መዳረሻ የሚረዱ አዳዲስ ኮማንዶ ሰልጣኞችም በየጊዜው እያስመረቀ እንደሚገኝ የአማራፋኖ ብሔራ ብሔራዊ ኃይል ከጎጃም ቀጠና ዛሬ ግንቦት 7 ቀን 2017 አስታውቋል። ስነስርዓቱ ላይ የስምንተኛው በላይ ዘለቀ ክፍለ ጦር ደባጭ ወርቄ ብርጌድ ምክትል ሰብሳቢ የሆኑት ፋኖ መምህር ይፍረድ ውዴ በምርቃት ስነስርዓቱ ላይ ለታደሙ የተለያዩ እንግዶች ንግግር በማድረግ የኮማንዶ ተመራቂዎች ልዩ የሚያደርገው አራቱም የአማራ አጽመርስቶች የፋኖ አደረጃጀቶች የአንድነት ብስራት ባሰሙ ማግስት የተደረገ ምርቃት መሆኑን ተከትሉ ልዩ እንደሚያደርገው ገልጸዋል። ሌሎችም አመራሮች በስፍራው ንግግር ያደረጉ ሲሆን የተሳካ የምርቃት ስነስርዓት እንደነበር ተገልጿል። እንዳለ ተመራቂ የፋኖ ኮማንዶዎቹ ልዩ ወታደራዊ ትርኢት ያሳዩ ሲሆን በስፍራ የነበሩ የፋኖ አመራሮችና ጥሪ የተደረገላቸውን እንግዶች ያስደነቀ እንቅስቃሴ እንደነበርና ለአማራ ሕዝብ የገቡትን ቃል በማክበር የተሰጣቸውን ተልእኮ እንዲወጡ ቃል ኪዳን መግባታቸው ጭምር ታውቋል። የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የላስታ ጀኔራል አሳምኖ ኮሩባን ተባተ ክፍለ ጦርና አውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ ላማጣዋጃ ከተማ መግቢያ ላይ በየበኩላቸው ድል መቀዳጀታቸውን አስታወቀ። የአማራ ፋኖ ብሔራዊ ኃይል የላስታ ጀኔራል አሳምኖ ኮሩባን ተባተ ክፍለ ጦር የተሳካ ኦፕሬሽን ሰርቶ ድል መቀዳጀቱና በሌላ ግንባር ሀውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ ላማጣዋጃ ከተማ መግቢያ አካባቢ ታላቅ ድል መቀዳጀቱን ዛሬ ግንቦት 7 ቀን 2017 ባወጣው መግለጫ ጠቅሷል። አሳምናው ኮሩባን ታባት ክፍለ ጦር በአርበኛ ማረጉ አስፋው የሚመራው ደጃዝማች ዋሽከም አድማሱ ሻለቃ ከጋሸና እስከ ስታይሽ ባለው ቀጠና የተጠና ውጤታማ ቀዶ ጥገና ኦፕሬሽን በማካሄድ በጠላት ላይ ከፍተኛ ኪሳራ ማድረሱን አስታውቋል። ከሁለት ቀናት በፊት ግንቦት 5 ቀን 2017 ከሌሊቱ አራት ሰዓት ተኩል እስከ ንጋስ 11 ሰዓት በተደረገ ተመሳሳይ ቀዶ ጥገና ኦፕሬሽን በኮን ወረዳ ሐሙሲት ከተማ ላይ የነበረው በአንዳ አድማ ብተናና ሚሊሻ ባላሰበው ወቅት የተሰነዘረበትን ድገት ተኛ ጥቃት ተከትሎ ከፍተኛ መደናበር ውስጥ መግባቱን ከሚሶ ወደ ጋሸና፣ ከፊሉ ወደ እስታይሽ ከተማ መፈርጠጡን አስታውቋል። ከዚህ በተጨማሪ ጋሸና ከተማ ላይ አንድ ሻምበል ብልጽግና ስልጣን አስጠባቂ ጦር ኬላ ጥበቃ ላይ እንዳለ ድንገተኛ ጥቃት የተከፈተበት ሲሆን ኬላውን ለቆ ራስ አንቺም ከሚባል ሆቴል ራሳቸውን ደብቀው ያደሩ ቢሆንም በተጠና እርምጃ ፋኖ ሁለት የጠላት ኃይልና አራት ላሽኮፕ መማረኩን አስታውቋል። ይህ እንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በዚሁ ቦሎ ቀጠና ሀውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ራያ ለማጣ ዋጃ ከተማ መግቢያ አካባቢ ታላቅ ድል መጎናጸፉ አስታውቋል። ምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር ራያ ቆቦ ጮቢ በርና ዋጃ ከተማ አካባቢ ዋልካ መንደር ላይ ከትላንት ግንቦት 6 ቀን 2017 ለዛሬ ግንቦት 7 ቀን 2017 ሌሊቱ 7 ሰዓት እስከ ንጋት 11 ሰዓት በተደረገው ከባድ ትንቅንቅ በርካታ የአብይ አገዛዝ ዙፋን አስጠባቂ ሰራዊት በመደምሰስ ታላቅ ድል መጎናጸፋቸው ተገልጿል። አውጃኖ ክፍለ ጦር ሌሊት 7 ሰዓት ራያ ቆቦ ጮቢ በር ጥቁር አስፓ አስፋልት ግራና ቀኙ ያሉ ተራራዎች ላይ ከባድ ኮንክሪት ምሽግ የሰራው ጠላት ላይ እስከ ምሽጉ ዘልቆ በመግባት በርካታ ዙፋን ጠባቂ ሰራዊቱን ሙቱና ቁስለኛ በማድረግ ታላቅ ጀብዱ በመፈጸም ድል መቀዳጀታቸው ተገልጿል። በተጋድሎ ጠላት ምሽጉ ላይ በከበባይ የተደመሰሰ ሲሆን ከራይ አላማጣ ተጨማሪ ኃይል እያስጠጋ ባለበት ወቅት ዋጃ ከተማ መግቢያ ዋልካ መንደር ላይ በደፈጣ በተሰነዘረበት ጥቃት እርዳታ እሰጣለሁ ያለው የጠላት ኃይል ተገርፎ ወደመጣበት አላማጣ ከተማ መፈርጠጡ መግለጫው አመልክተዋል። በዚህ ድንቅ የሌሊት ከባድ ጥቃት የተደናገጠው ጠላት መሃል ቆቦ ከተማ ላይ መድፍ በማጥመድ ከሌሊቱ ዘጠኝ ሰዓት ተኩል ጀምሮ ከ20 በላይ የመድፍ ቅንቡላ ውጊያ ወደ ተካሄደበትና ህዝብ የሚበዛበት አካባቢ ጭምር ሲያስወነጭፍ ማደሩን ገልጿል። በዚህ ቆቦ ከተማ ህዝብ መሃል ሲተኮስ ባደረ መድፍ የፋሽስታዊን አገዛዝ ማንነትና ተስፋ መቁረጥን ህዝቡ በግልጽ ማየት መቻሉን በአማራ ፋኖ ብሔራዊ ኃይል ኮሎ ቀጠና የህዝብ ግኘት ኃላፊ የሆነው ፋኖ አበበፈንታው ይፋ ባደረገው በዚህ መግለጫ አስታውቋል። ደሞዝና የጥቅማ ጥቅምን ጨምሮ የጤና ስርዓቱም እንዲስተካከል ጥያቄ ካቀረቡ የጤና ባለሙያዎች መካከል ከ15 የሚጠጉ መታሰራቸው የንቅናቄው አስተባባሪዎችም ተናገሩ። ቢቢሲ ያነጋገራቸው የንቅናቄው አስተባባሪዎችም እንዳሉትም የንቅናቄው መሪዎች ናችሁ የተባሉ በርካታ ባለሙያዎች በመላው ኢትዮጵያም እየታሰሩ ነው። ከፍተኛ ጫናም እየደረሰባቸው እንደሆነም ጠቅሰዋል። ስማቸው እንዳይጠቀስ የገለጹት እነዚህ የህክምና ባለሙያዎች ባለፈው ሳምንት የኢትዮጵያም ጤና ባለሙያዎች ማህበር ፕሬዚዳንት ጨምሮ በርካታ ባለሙያዎች በቁጥጥር ስር የዋሉ ሲሆን መንግስት የጤና ባለሙያዎችን የዳቦ ጥያቄ ከመመለስ አፈናና ወከባን እያከናወነ ነው ሲሉም ወቅሰዋል። የታሰሩ ያሉት ባለሙያዎች በአዲስ አበባ፣ በተለያዩ ክልሎች ድንገተኛ ክፍልን ጨምሮ አገልግሎት እየሰጡ የነበሩ ነጭ ልብሳቸውን ወይም ጓን የለበሱ ባለሙያዎች መሆናቸውን አንድ አስተባባሪው ለቢቢሲም ተናግረዋል። የጥቁር አንበሳና የቅዱስ ጳውሎስ ሆስፒታል ባለሙያዎችን ጨምሮ የፈለገ ሕይወት፣ የሐዋሳ ዩኒቨርሲቲ ሆስፒታል፣ የለኩም ሆስፒታል በሲዳማ ክልል፣ የጎንደር ዩኒቨርሲቲ አዲስ ዓለም ነፋስ መውጫ ሆስፒታሎች በባለሙያዎች መታሰራቸውም ተገልጿል። በትላንትናው ዕለትም ጠዋት የቅዱስ ጳውሎስ ሆስፒታል ሐኪሞች ዶክተር ሳዶር በረከትናም ዶክተር ኢፋም አዱኛም ከማደሪያቸው ወደ ሆስፒታል ሲገቡም በፖሊስ እንደተያዙ የዓይን እማኞችና አስተባባሪዎቻቸው ለቢቢሲ ገልጸዋል። ሁለቱ ሐኪሞችም እንቅስቃሴውን ስለደገፉም አዲስ ገበያ የሚገኝ ፖሊስ ጣቢያ መታሰራቸውን የተናገሩት አንድ አስተባባሪ የፖለቲካ አጀንዳ አላችሁ ብለው እየመረመሯቸው ይገኛልም ብለዋል። እንሰማለን የዳቦና የመብት ጥያቄ ባቀረቡ የጤና ባለሙያዎች ላይ እየተደረሰ ያለውን ወከባ እስራትና እንግልትን በተመለከተ መቀመጫውን በእንግሊዝ ሎንደን ያደረገው ዓለም አቀፉ የሰብዓዊ መብት ተቋም አምኒስቲ ኢንተርናሽናልን ጨምሮ በርካታ ድርጅቶች የፌዴራል መንግስትና የክልል ባለስልጣናትም በአስቸኳይ ጣልቃ ገብነታቸውን እንዲያቆሙ የታሰሩትንም የህክምና ባለሙያዎችንም በአስቸኳይ እንዲፈቱ ማሳሰቢያ ማውጣታቸው መዘገባችን ይታወሳል የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ ባለሙያዎችም የደሞዝና ጥቅማ ጥቅም ጥያቄን ጨምሮ 12ም ጥያቄዎችን ያነሱ ባለሙያዎች የ30 ቀናትም የማስጠንቀቂያ ጊዜ ከሰጡ በኋላ ከግንቦት 5 2017 ዓ ም ጀምሮ ከፊል የስራ ማቆም አድማ መምታታቸው ይታወቃል። ይህ ሰብዓዊና ህገ መንግስታዊ የሆነ የመብት ጥያቄያቸውን የጤና ሚኒስቴርም ሆነ የመንግስት ኮሚኒኬሽን ቢሮ ኃላፊዎች እስካሁን ድረስ የስራ ማቆም አድማ ለወጡት የጤና ተቋማት ባለሙያዎችን በተመለከተም እስካሁን ድረስም የሰጡትም አስተያየት አለመኖሩ ተ